አዳሞ ዴት ነህ እያልከኝ በፍቅር ድምጽ ፈለከኝ። መስተፋቅር ወይም መስተዋደድ የተሰራበት አሊያም መስተፋቅር የተደገመበት ሰው ምልክቶቹ ምን ምን ናቸው የሚለውን እኔ መስተፋቅር የተሰራበት ወይም የተደገመበት ሰው የማይወደውንና የማያፈቅረውን ሰው ያገባል። በድንገት የተዋወቀውን ሰው በድንገት ካላገባው ወይም ካልተጋባን ሞች ይገኛሉ ይላል። ያፈቀሩትን ሰው ሀያ አራት ሰዓት ያስባሉ። በዚህም ይፍሰከሰካሉ። ያፈቀሩትን ሰው ከማምለክ ያልተናነሰ ቦታ ይሰጡታል። እናት አባትን፣ ቤተሰብን አያስቡም፤ የሚያስቡት ያፈቀሩትን ሰው ብቻ ነው። ላፈቀሩት ሰው እንደ ባሪያ ይገዙለታል። በራሳቸው ማሰብና አንድ ነገር ላይ መወሰን አይችሉም። ያፈቀሩት ሰው ከተዋቸው፣ ከተለያቸው ቤት ዘግተው ለብቻቸው ተቀምጠው ሊያለቅሱ ይችላሉ። ራሳቸውን ይጠላሉ ይጠላሉ ብሎም ራሳቸውን በወንድ ወይም በሴት ምክንያት ያጠፋሉ። በመስተፋቅር ምክንያት አንዲት ሴት ወይም አንድ ወንድ ራሳቸውን ሲያጠፉ ሰዎች ራሳቸውን በመስተፋቅር እንዳጠፉ አያውቁም። ይልቁንም ራሳቸውን ያጠፉት ሰዎች ለፍቅር የከፈሉት ዋጋ ይመስላል፣ ግን አይደለም። እውነተኛ ፍቅር ራስን ያስጠፋል። በእርግጥ በፍቅር የተጎዳና የተከዳ ሰው መጥፎ ነገር ውስጥ ሊገባ ይችላል፣ ግን ራስን እስከ ማጥፋት አያደርስም። እጮኛ የሆናቸው ወይም ያገባቸው ሰው በሆነ ነገር እንደያዛቸው እንዳሰራቸው የሆነ ስሜት ይሰማቸዋል፣ ግን ምን እንደሆነ አያውቁም። እየተጠሉ እየተገፉ ፍቅር እየነሷቸው ግን አብሮ ይኖራሉ። እየተደበደቡ እየተመቱ ዝም ብሎ ይኖራሉ። ያገቡት ሰው ከተለያየ ሰው ጋር እንደሚዘሙት እያወቁ ምንም አይሉ። መስተፋቅር የተሰራባቸው ሰዎች ቤተሰባቸው ባልሽ ሚስት ከሌላ ሰው ወለዱ ወደ ሌላ ሰው ሄዱ ብለው ከነማስረጃው ቢነግሯቸው አይሰሙም፣ አያምኑም። እንደውም ጥፋቱን ለመሸፈን ጥብቅና ይቆማሉ። ስንት በደልና ጭቆና ተሸክመው ይኖራሉ። እየተጠሉ ወደው ይኖራሉ። ስለ ጠላቸው ሰው ጥሩ ነገር ይናገራሉ። ፍቅር እየነፈጋቸው ፍቅር እንደሚሰጣቸው አድርገው ያወራሉ። ከሃይማኖታቸው ውጭ የሆነ ሰው ያገባሉ። እድሜ አይመርጡም፣ ሃይማኖት አይለዩም፣ ዝም ብሎ ያገባሉ። ካገቡት ሰው ጋራ ቢፋቱ እንኳን የፈታቸው ሰው ሌላ ሰው አግብቶ ወልዶ የራሱን ሕይወት እየኖረ እነሱ ሌላ ሰው አያገቡም። እንደውም ያንን ሰው በተስፋ ይጠብቃሉ። ምናልባት ሌላ ሰው ቢያገቡ እንኳን ወዳ ይፈታሉ። እንዲህ ያሉ እያገቡ እየፈቱ ይኖራሉ። መስተፋቅር ያሰራባቸውን ሰው ቢለዩት እንኳን በፍጹም መርሳት አይችሉም። ሲበሉ ሲጠጡ ሲሄዱ ሲቀመጡ፣ በስራ ቦታቸው በአምልኮት ስፍራቸው የሚያስቡት ያንን ሰው ነው። በመስተፋቅር መተት ሚስቱን ያገባ ባል ወይም በመስተፋቅር መተት ባሏን ያገባች ሴት ኑሯቸው የመቀደስ ሳይሆን የደመ ነፍስ ነው። ዝም ብሎ ነው የሚኖሩት። በመስተፋቅር አገቡ እንጂ የፍቅርን ጣዕም አያውቁም። ለምን እንደሚኖር ሁሉ ግራ እየገባቸው ነው የሚኖሩት። በትዳራቸው ደስታ የላቸውም፣ ሰላም የላቸውም፣ መረጋጋት የላቸውም ፍቅርና ክብር የላቸውም። ተኝተው ቅዠት በቁማቸው ሰላም ማጥራት መገለጫቸው ነው። ህይወታቸው፣ ኑሯቸው የሀሴት ሳይሆን የእስር ቤት ይሆንባቸዋል። አንዳንዶቹ በትዳራቸው በኑሯቸው ፈዘው ደንዝዘው ሮቦት ይሆናሉ። ሌሎቹ ደግሞ በመስተፋቅር ስላገቡ ከተዋወቁበት ቀን ጀምሮ ወይም የመስተፋቅር መተት ከገባባቸው ቀን ጀምሮ ራሳቸውን አይሆኑም። መንፈሱ ሰውሯቸው በደመ ነፍስ ያኖራቸዋል ወይም በደመ ነፍስ ይኖራሉ። እንደው ለዚህ ማሳያ ይሆን ዘንድ የዛሬ አራት አመት፣ እንጦጦ ማርያም በማጠምቅበት ጊዜ የገጠመኝን ልንገራችሁ። አንዲት ልጅ አንዱ በመስተፋቅር ያገባታል። ከእርሱም ጋር ለአስራ ሶስት አመታት በትዳር ትኖራለች። ለሱም አንድ ሴት ልጅ ወልዳለች። ዱባይም ስድስት አመት ኖራለች። ታዲያ እንጦጦ ማርያም መታ አጠመኳትና የመስተፋቅሩ መንፈስ ተሸኘላት። በኋላ ደሳላትና ቀሲስ በተክሊል ነው ማግባት የምፈልጉ መንፈሱ ከመሸኘቱ በፊት ሕይወቷን ታሪኳን ነግራኝ ስለነበረ ግራ ተጋብቼ፣ አግብቻለሁ ልጅ ወልጃለሁ ብለሽኝ አልነበረም አልኳት። እሷም ማን እኔ በፍጹም አላገባሁም አልወለድኩም፣ ገና በተክሊሉ ነው የማገባው አለችኝ። ያኔ ገባኝ ለካ አስራ ሶስት አመት በትዳር ስትኖር እሷ ሳትሆን የመስተፋቅር አጋንንት ነው አብሯት የሚኖረው የሚያኖራት በጣም የሚያሳዝነው የመስተፋቅር መተት ከተሸኘላት በኋላ እራሷን ስትሆን ለአስራ ሶስት አመታት የኖረውን ባሏን አታውቀውም። የወለደቻትን የስድስት አመት ሴት ልጅ አታውቅም። እንደውም ቤት ሄዳ የገዛ ልጇን እናቷን ስታብሪቺ ልጅ የማናት ብላ ጠይቃት፣ የአንቺ ናት ሲሏት ቀልድ መስሏት ስቃለች፣ ለማመን ተቸግራለች። ዱባይ ለስድስት አመታት መኖሯን መስራቷን በፍጹም አታውቅም ነበረ። ለማንኛውም የባለ ታሪኳን ሙሉ ቪዲዮ በመስተፋቅር አግብታ ለአስራ ሶስት አመት ማግባቷንና መውለዷን ዱባይ ስድስት አመት መኖሯን የማታውቅ እህት ፈውስ የሚለውን ርዕስ ጻፉ እና ዩቲዩብ ላይ ገብታችሁ ተመልከቱት። የተፈወሰችበትንና የመሰከረችበትን ሁለት ቪዲዮ አለ። በመስተፋቅር የምትጋቡ ሰዎች የመተት አጋንንቱ ከእናንተ ጋራ ቤተኛ ደባል ሆኖ ተለቃላጥ አሳድጌው እንዴት ሄዳለሁ? አሳድጌው፣ አብረን ያደገው እንዴት አድርገን ነው ያሳደገው? ከገደል ወደቀ በሰባት አመት። በደሙ ፍሳሽ ገባው። የቱ ጋር ተመቶ ነው በደሙ ፍሳሽ ገባው? ራሱ ላይ፣ ራሱ ላይ። ይሄ እንደገና ብዙ ነን እኛ ብዙ ነን። አሁን ከሶስት አመት በኋላ የገባሁት ኃይለኛው። ከሶስት ዓመት የገባው ኃይለኛውን እንዴት ኃይለኛ ነው ነው ገባው ነው እና ከሜዳ መተ ነው የገባው ገባው አሰረኝ እሱም እኮ አስሮኛል እንግዲህ የዘመናችን መናፍስት ይህንን በመሰለ ሁኔታ ነው የጥቃት ኃይሉ ዲያብሎስ አሰራሩ በእናንተ እና በአለም ሎጂክ አይገኝም እየሰማችሁ ነው በአለም ሎጂክ በአለም እውቀት በአለም ሳይንስ በነጮች ሙያ እና ጥበብ አይታወቅም አብዛኛው የዓለማችን ኅብረተሰብ ይህንን የጠላት ምስጢር ለማወቅ ጊዜም አላገኘም። ምክንያቱም በእምነት በኩል ያሉት በረከቶች ላይ መሻቱም መንገዱም ጉዞም ብዙ ትኩረት በማይሰጡ ሩጫ ውስጥ ስላለ ስለ ሰይጣን ያጠቃቅ ዘዴና ስልት መረጃውም የለንም ግን ማምለጥ በማይቻልበት አኳን ህይወታችን ውስጥ አድፍጧል። አቀማመጡ ደግሞ እንደየስለንቦናችን እንደየ ጠባያችን እንደየባህርያችን ነው። ጥቃቱን የሚሰነዝረው ከመወለዳችን ጀምሮ ስልቱን አሻሽሎ ነው የሚይዘ። ልክ ቦታ ስንለውጥ ባህሪውን ይለውጣል። ኑሮውን ስትለውጥ እሱም ባህሪውን ይለውጣል። አካባቢ ስትቀይር እሱም ባህሪውን ይቀይራል። ትምህርት ስትቀይር እሱም የጥፋት ዘዴዎችን ይቀይራል። አሁን ለቀው ትሄዳላ ትሄደም ተቀበላት። እዚህ ጋር አለ፣ ተቀበል፣ ናምን አንሳው። እሱ ጓደኛ ረገባኝ፣ ራሱ ይነሳ ራሱ ይነሳ ራሱ ይነሳ ተነሳተ፣ ተነሱ፣ ተነስ፣ እንጋክ፣ እንጋክ ያስጠነቅቃል። ይሄ ደግሞ አይ፣ እስኪ ስማ፣ ያስጠነቅቃል። ምን አልከኝ? ምን አገባኝ? ታጠጠዋለህ? አዎ፣ ድብን እስከሚል ድብን እስከሚል አዎ፣ የምታጠጣው አዎ ምን ቢራ ነው፣ አረቄ ነው? የማይጠጣው የለም፣ የማይጠጣው የለም። ይጠጣል። አዎ፣ በጣም የሚጠጣ፣ በጣም ያጨሳል። ቁማርስ? አይጫወትም ነው? ቁማር አይጫወትም። ሲጋራስ ያጨሳል ሁሉ ማይቀረው የለም ምን ያህል በቀን ታጠጠዋለህ አይኑን አጠፋሁት ይህ ቪዲዮ በጣም ቆይቷል ሰዓት አለው ከስር ይታይሻል አላት እያንዳንዷ በእኔ ላይ የምታረጊያት ነገር በሙሉ መንፈሱ ዘርዝሮ ነግሮኛል ያረግሽው መስተፋቅር ሌሎች ሴቶች ጋር እንዳልጠግ ያደረግሹ ነገር፣ የምትጮሂብኝ ለምን እንደሆነ፣ በአንቺ ስር ተገዢ እንደሆነ ያደረግሽ ሁሉ ነገር አውቄዋለሁ። ግን አንቺ እንድታምኝ ስለምፈልግ እኔ ጮሄ ከሆነ አታምኘኝም። እኔ ላይ ያለው መንፈስ እንደዚህ ለፍልፎ ከሆነ በከፊል ነው የምታምኘው። እንዴት አወቀብኝ ልትይዝ ይችላለሽ። መንፈስ ነው ብለሽ ለማመን ግን ስለምትቸገሪ አንቺ እንድትጮሄ ነበር የፈለግኩት። ው ለፈለፍሽ እራስ ይሻላት እና መጮሀን አላመነችም ነበረ። ስለዚህ በሚቀጥለው ጊዜ ካሜራ ቀርጸን እያንዳንዱ ነገር እንድታውቅ እናደርጋለን አሉ። በፍጹም ካሜራ ደቅ ነው። በመቁጠሪያ ይሁን በስግደት በምን በምን ሲሞክሩ መንፈሱ ይጫዋል ይላል እንጂ እንደዚህ ሆኜ ነው እንደዚህ ሆኜ ነው የመጣሁት አይልም። ሲጠየቅ አይመልስም። ስለዚህ እቺ ልጅ አንድ የጎደላት ነገር አለ። እሱም ንስሐ ነው። ወደ ንስሐ አባት እንሄድና ንስሐ ትግባ ወይም ዚህ ምጡና ንስሐ ትግባ። ከዛ በኋላ መንፈሱ ይለፈልፋል ብለው ሁለቱም ይህንን ባስቡበት ሰዓት እንዲያውም ይህንን ሰባኪው ወንድማችን ወደ እኛ ህብረት ከተቀላቀለ በኋላ የመጣ ሀሳብ ነው። እኔ አልመች ብሎኝ፣ እስቲ ባክህን ሂድና አስተምራቸው፣ እሷንም አስተምራት። ስለ መንፈስ በጣም የምታቅ ሰው ናት። ግን መንፈስን የምታውቀው በማስደገምና መስተፋቀር በማሰራት እንጂ እንዴት አይነት ጉዳት እንደሚያመጣ ጥበብ ነው ብላ ነው እንጂ የምታስበው እርኩስ መንፈስ ነው ብላ አታስብም። እና አስተምራት ብዬ ላኩት ሰባኪውን እና ከሰባኪ ጋር በሚያወሩበት ሰዓት ንስሐ ይቀራታል፣ የንስሐ ህይወት ይቀራታል ብሎ የተናገረው እሱ ነው። ስለዚህ ንስሐ ትግባ፣ እርግጠኛ እኔ መቶ ፐርሰንት ይያዛል አለ። ወደ ንስሐ አባት ገና እየሄዱ ለፈለፈች ታክሲ ውስጥ ማውራት ጀመች። ካሜራ አይደቀንም እንደዚህ ብሎ ካሜራ አይደቀንም። ምን አለ ቤት ውስጥ ሆነን እንደዚህ ብታወራ ብትልፍ፣ ታክሲ ውስጥ ያሉ ሰዎች ግራ እስኪጋቡ ድረስ ማለት ነው። ከዛ ንስሐ አባት ጋር ደረሱ። በመስቀላቸው ዳበስ ዳበስ አድርጓት በተናዘዣ አሏት። ኃጢአቷን ተናዛ ከጨረሰች በኋላ አሁን መናገር የምፈልገው ነገር አለ ብሎ መንፈሱ በደንብ አጎት ተናገረ፣ ዝርዝር አጎ ተናገረ። ይሄ ምንድን ነው የሚያሳየው? ዶኪሜንቱን ይቀማል፣ ፋይሉን ይቀማል። ልጅቷን በእግዚአብሔር ፊት ለመክሰስ ይቺ ነፍስ የኔ ናት ለማለት ብዙ የኃጢአት ፋይሎችን ያሰራንና ዶኪሜንት ይይዝብንና ከዛ በተጠንቀቅ ይጠብቀዋል ያንን ፋይል እኔ እንዲህ አይነት ኃጢአት አሰርቻት ለዘመናት አብሬያት ኖሬ ወዳ ፈቅዳ ጠርታኝ ናተዋረሰኝ ብላ ጠርታኝ መስተፋቅርና ግባ ብላኝ አዛኝ እንዴት ትከዳኛለች? የሚል እልህም ስላለበት ቶሎ ብሎ ድምፅ ላይ ያወጣ ይችላል። ንስሐ ስትገቡ ግን ኃጢአታችሁን ስትቀሙት ጠባቂ መላካችሁ ከሰይጣን እጅ ላይ የእናንተን የኃጢአት ዶክሜንት ስለሚቀመው እናንተ የምትከሰሱበት ነገር ስለማይኖር ተስፋ ቆርጦ መጮህ፣ መለፍለፍ ይጀምራል። ወሽመጡ እንደተቆረጠ፣ ወገቡ እንደተመታ ለክስክሱሻ ከአፉ ሊጥ ከወገቡ ፍልጥ አይጠፋም እንደሚባለው መንፈሱ እየጮኸ እያላዘነ ይወጣል ማለት ነው ከኛ ውስጥ እና ከባድ የሆነ ስሜት ውስጥ ሆናን ወደቤት የተመለሰችው አጠቃላይ ውርደት በሉት ውርደቱ ምንድን ነው ያልጠበቀችን ያላሰበችው ነገር የለፈለፈው ከባሏ ውጭ ሌላ ቦታ ታመነዝር እንደነበረ የድሮ ፍቅረኛዋን ታገኘው እንደነበረ ሳትፈልግ ነው ይሄን ነገር እሷ ማለት መንፈሱ የለፈለፈው ወስጄ ከባሏ ውጭ ከድሮ ፍቅረኛ ጋር አስተኛኋት። ተላምደዋል። እሱ ስራ በሚውልበት ሰዓት እሷ ደግሞ እዚህ ምሰራው ስራ አላት እና እንደዚህ አይነት ነገሮች ውስጥ ግን የገባችው እዛም ችግር ስላለ ነው። የዝሙት መንፈስ መጀመሪያ ከድሮ ፍቅረኛዋ አለ፣ የዝሙት መንፈስ አለ ብሎ ተናገረ። አለሁኝ አላለም ውስጥ ያለው የዝሙት መንፈስ ከድሮ ፍቅረኛዋ የመጣ የዝሙት መንፈስ ውስጥ አለሁኝ አላለም። ይሄኛው መንፈስ ነው እያጋለጠ ያለው አለ። ውስጥ እኔ እየተናገርኩ ያለሁት ግን ውስጥ አለ። እሱ እያወራ አይደለም፣ እኔ ማወራው። እሷ ወዳ ፈቅዳ ያስገባችኝ ነኝ ነው የሚለው መንፈስ። እንደዚህ በፈረቃና በተራ ሲያወሩ እንኳን አስቡት። የዛሬ ሀያ ምናምን ዓመት የሃይ ስኩል ተማሪ ሆና የገባሁኝ ነኝ ነው ያለው የዝሙት መንፈስ ነኝ። ከእሷ ጋር ብዙ ላይፍ አሳልፈዋል፣ በጣም ብዙ ቦታ ሄደዋል። ግን ከእሱ በስነ ስርዓቱ የዝሙት እና በስልክ እኔን እንድገባ አደረጉኝና መንፈሱን አናግረው አሉኝ ከዛ ሳወራው ከድሮ የወንድ ፍቅር ከወንድ ላይ የዝሙት መንፈስ ካለ ከእናትና ከአባት የጨሌ መንፈስ አለ ማለት ነው ብዙ ጊዜ በቤተሰብ ውስጥ የጨሌ መንፈስ ካለ ወንዶች ቤት ውስጥ ብዙ የመልከስከስ ባህሪ ምናምን ካለ በአዳም ልኮ የሚመለክበት ቤት የነበረ ወይም ይሄ መንፈስ ይመለክበት የነበረበት ቤት ውስጥ ያደጉ በዚህ መንፈስ በቡዳ የተበሉ የጎረቤትም ቡዳ ሊሆን ይችላል የዘመድም ቡዳ ሊሆን ይችላል በዚህ ቡዳ የተበሉ ሰዎች በዝሙት የተለያዩ ቦታዎች የመሄድ ባህር ያለ። መፍትሄው በጣም ቀላል ነው። በኋላ መጨረሻ ላይ እንነጋገራለን። ግን ለልጅቷ ውርደት ነው፣ ለባለቤቷ መገለጥ ነው። ያለው ነገር በደንብ እንዲያውቅ ያደርገዋል፣ እንዲወስንና። ሁሉ ነገር በፊት ለፊት ፍርጥርጥ ብሎ መታየቱ በጣም ጥሩ ነገር ነው። የሆነለት ከሁሉ ያሳሰበው ግን አሁንም የደበቀች ነገር ሊኖር ስለሚችል እኔ ከእሷ ይልቅ መንፈሱን ያመንኩት ነው ያለው አያችሁ፣ ሰባኪውን በጣም የተገረመው በዚህ ነው። ከሚስቴ ይልቅ አለ ከሰው ይልቅ ማለቱ ነው። ሚስቴ ነፃነት ስላላት ሰው ስለሆነች ከኔ ጋር አብራ የምትኖር ስለሆነች ይሄንን ብናገር ባለቤቴ ያዝንብኛል ወይም ይናደድብኛል ብላ ስላሰበች ትደብቃለች። ከእሷ ይልቅ የታሰረና በመንፈስ ቅዱስ ኃይል የተጠፈረ እግዚአብሔር ተናገር ብሎት የተናዘዘ መንፈስ እውነት ይናገራል። ለምን የእውነት መንፈስ ነው የሚያናገረው፣ እውነተኛ የሆነ የእግዚአብሔር መንፈስ ሰቅዞ ይዞት ተናገር ተብሎ ምን አረካት ከየት መጣ ወዴት ገባልክ። ክርስቶስ እንዳናገረው ማነህ ስንት ነው ሲለው ሌጌዮን ነኝ ብሎ እንደተናገረው ማለት ነው። እውነቱን ነው የሚናገረው፣ እና እውነት ሚስቱ የደበቀችውን ነገር ከመንፈሱ ማግኘት ጀመረ። ከዛ ለምደ ይህን ነገር የደበቅሽኝ ስላት ወይ ጉዴኔ እኮ እንዳትቀየመኝ ፈርቼ እኮ ነው እንጂ ከሆ ከፈለክ ለንስሐ አባት የነገርኩትን በሙሉ ለአንተ እነግርሃለሁ አለችው። እና ብዙ ነገሮች አሁን ለእናንተም አልነግራችሁም ብዙ የደበቀችውን ነገሮች መጥፎም ጥሩም የሆኑ ነገሮችን መንፈሱ ይነግረዋል። ከዛ ፕሊስ በእናትህ፣ በቃ በጣም ስለተሳቀቅኩኝ፣ በቃ ማለት ራሴን ወደ መንፈሳዊ ሕይወት በጣም አጠንክሬ በጾም በጸሎት በስግደት በትምህርት አንተ በሰጠኝ ፍላሾች እና በተለያዩ የገጠመኞች አለች፣ በደንብ አርጌ ነፍሴን እስከማጠንክር ድረስ የቤታችንን ስሜት ስለተሰማኝ፣ ውርደት ስለተሰማኝ፣ ባየሁ ቁጥር በጣም ስለተናደድኩኝ፣ ጸሎቴ እየተረበሸ ነው፣ መንፈሴ በጣም እየተረበሸ ነው እና ፕሊዝ የነበርክበት ቤት ሁን። ከዛ በኋላ እኔ ስጠነክር እጠራሃለሁ አለችው። ኦኬ ይሻለው፣ በቃ መጥቶ እሱ ብዚህ በጸሎት ይጸልያል፣ እሷም ትጸልያለች። እኩል ሰዓት ነው የሚጸልዩት፣ እሷም እሱም እኩል ሰዓት ነው። አላርም ሞልተው ሶስት ሰዓት ላይ ለጸሎት ተንበርክክ፣ ያለው አንቺም ተነሽ ለሚላት። ከሌሊቱ ዘጠኝ ሰዓትም ደግሞ መጸለይ ይወዳል። ድሮም መዝሙረ ዳዊት ይጸልያል እና ከሌሊቱ ዘጠኝ ሰዓት መጸለይ ደግሞ መንፈስን ይከፍታል፣ አይምሮን ይከፍታል። የታወቀ ነው፣ ማንም ሰው የሚያውቀው ነው እና ይሄንን ሲያደርግ በስነ ስርዓቱ በምናብ ውስጥ ሆኖ ተኝቶ እንደ ሰመመን ነገር አላለም። ጸሎቱን ከጨረሰ በኋላ እዛው ጠረጴዛን ተደግፎ እንደዚህ ሸለብ ሲያደርገው አጠገቡ ሆና ጸሎት መጽሐፍ ከፍታ እየጸለየች እንቧ እንደዚህ እየወረደ መሬቱ ሞልቶታል። በምናብ ነው እንግዲህ፣ በሰመመን በሉት። ራእይ አትሉትም፣ ህልምም አትሉትም። መሀል ላይ የሆነ ነገር ነው። ከአይኗ እንደ ውሃ ነው፣ እንደ ቧንቧ ውሃ ነው የሚፈሰው እና ጸሎት መጽሐፏ ላይ እንትን ይላል ይፈሳል። አይበሰብስም። መሬቱ ግን በውሃ ተጥልቅልቆ ተኝቼ ውሃ ውስጥን ያለሁት ግን አልታፈንም አለ። እዛው መሬት ተኝቶ እምባዋ አፍኖኛል ማለት እምባዋ ሸፍኖኛል፣ ቤቱ በውሃ ተሞልቷል። የእምባ ውሃ ግን አልታፈንኩም ነው የሚለው። ነፍሴ እንደ ነፍስ አይነት ነገር ነው የሚያየው እንግዲህ እና በጣም ደንግጦ በስመ ወልደ መንፈስ ቅዱስ ብሎ ተነስቶ በቃ ልቧ በጣም ተነግቷል። ስለዚህ ስሜቷ እንዲረጋጋ የሆነ ነገር ማድረግ አለብኝ ብሎ ሰባኪው ጋርና ጓደኛው ጋር ይደውላል። ሁለቱም ተያይዘው ጠዋት ወደ እሷ ይሄዳሉ። እኔም በድዬሻለው እኔም አስቀየሜሻለው እኔም ብዙ ሴቶች ጋር ማግጫ አለው ብሎ ያላደረገውን ስሜቷ እንዳይጎዳ ማለት ነው ያላደረገውን እኔም እንደዚህ አድርግ ያለው እና እኩል ለእኩል ስለሆንን አንቺ ሞር በብዛት ምንም አይሰማሽ ብሎ አረጋጋት። የእውነት በሚገርማችሁ ነገር እንዴት እኔ ኃጢአተኛና በደለኛ ባል በደልኩት ብሎ የተጸጸተ የሰው ልብ። ባልየውም ደግሞ ሌላ ሴት ጋር እንዳማገጠ ስታውቅ ውይ እሱም እንደዛ ካረገማ በቃ እኩል ለኩል ሆናል ማለት ነው እይ ብላ ተንፈስ ማለት። አይገርማችሁም? ምን አይነት ባህሪ እንደሆነ የሰው ልጅ አስተሳሰብ ግን የሰው ልጅ ባህሪ ይገርማል። ተንፈሳለች እና መለሳለች አለች አትሄድ እዚህ ደር ማለት ጀመረች እና እንደ ተረባ አድርጋ ትደውልላታለች። ስልክ አለ? ስልኮቻቸውን አጥፋፍ ምናም ብላ ያቺ ቅንአት የምትባለን የድሮ ጸባዩዋን ቀስ እያለች ማምጣት ጀመረች። አ ማለት ጀመረ፣ መቆጣት ጀመረ። እኔ እንደዚያ ነገር ማየት አልፈልግም። እኔ አይደለም ወደ መስመሪያ መጣዋሽ ው እንዴት መልሽ? እንደገና ደግሞ እንደዚያ አይነት ብልግና እሰራለሁ? ይሄ በፍጹም ከአይምሮች እንዲጠፋ እፈልጋለሁ። ስለዚህ ይሄን አስወግጂ፣ ይሄንን ትምህርት ደግሞ አዳምጪ ብሎ ቅንአት ያለባት ሚስት ወይም ቅንአት ያለበት ባል ምን አይነት ችግር እንዳለበት የሚያሳየውን ገጠመኝ ሰጣት። ያንን ካዳመጠች በኋላ ከአይምሮ ጠፋ። በጸሎት እየበረታች ስትመጣ ደግሞ ምን ታያት? ባሏ የውሸቱን እንዳመነዘረ አመንዝር ያለው ማለት ነው። እህል ውሃው አለቀ ይባላል። እህል ውሃው አልቋል ይባላል። እህል ውሃችን አገር ቤት መሆኑ ቀርቶ እዚህ አሜሪካ፣ ካናዳ፣ አውሮፓ እህል እህልውሃው የአገሩን ባህል የእምነቱን ታሪክ የተወለደበትን አካልና የአባቶችን ቃል ኪዳን የሚያሳይ አይደለም። እህልውሃው እህልውሃው የበላሃውን አይነት ነው። ትውልዱ የሚሆነው እዚህ ሀገር የተወለደው እንደዚህ ሀገር እህልውሃ ነው የሚሆነው። እየሰማጩ ነው። እዚህ ሀገር የተወለደው እንደዚህ ሀገር እህልውሃ ነው የሚሆነው። አሜሪካ የተወለደው እንደ አሜሪካ እህልውሃ ነው የሚሆነው እንደ ኢትዮጵያ ሁን ስትሉ አይሰማህም፣ በፍጹም አይሰማህም። ውሃውኗ ነ የተወለደበት ውሃው ነገር ያልገባን ነገር፣ ውሃውን የሚለውጥልን ማን እንደሆነ የምናቀው ትላንት እንደተማርነው ነው። አዶናይ ማናት ሄልኪ በኮሲ አታ ቶሜህ ጎራሊ፣ እግዚአብሔር ርስቴ እድል ፋንታይና ጽዋዬ ነው እጣይን የምታጠና አንተነህ ነህ። መድኃኒታችን ኢየሱስ ክርስቶስ አሁንም በሕይወታችን ውስጥ ጸጋውንና ሞገሱን አብዝቶልን እህል ውሃችንን የአባቶቻችንን የቀድሞ የቡራኬውን እንጀራ እግዚአብሔር ያድርግልን፣ የቡራኬውን ውሃ ያድርግልን። አሁን ያለው ውሃ ዝም ብሎ የሚጠራርቅ ነው። በቀደም የመጣው በረዶ አያችሁት አለ። ስንት መኪና አንቆራቆሸኩ? ቤቶቹንም ውንጓ ሲመታቸው ሽምሽም አድርጎ አገዳ ያደረጋቸው ጥቂት አይደለም። እዚህ ደግሞ አሜሪካ ውስጥ ያየነው ነፋሱ፣ ጎርፉ፣ ውሃው እኮ ነው፣ እያችሁ ውሃው ውሃው ሲቆጣ፣ ውሃው ሲነስ፣ እነሱ ቢቸግራቸው ቆንጆ ስም ሰጡት፣ ሄለን አሉት። እኛ ሄለን የምንለው ቆንጆ ሴት ነው። ሄለን አሉና ቁጫ ነን፣ በስማም ሄለን፣ ሄለን ስንት መቶ ሰው ጠራርጎ፣ ስንት ቤት አፈራርሶ፣ ስንት መንገድ አጥፍቶ ሄለን ብለው ሰጡት። እንግዲህ አያችሁ፣ ስሙ እንኳ አጥፊነቱን አይገልጽም። አጥፊነትን በፈቃደኝነት የተቀበለ አገርና ባህል ውስጥ ሞትን ያበዛ ንፋስ ሄሎን ሄለን፣ ቤት ያፈራረሰ መንገድ የጠራረገ ሄለን ሲባል አስቡ። የእኛ ሄለን ሄለን እዚህ ብዙ አሉ መቼም እርግጠኛ ነኝ። እና በአጥፊ የተሰየመ ስም ሁሉ የሚሆነው ይሄኛው አልነበረም። እንደ አገሩ እህል ውሃ ስነ ልቦናም የዛን ውህል ይወድቃል። እግዚአብሔር ካልደገፈን፣ እግዚአብሔር ካንተ ጋር ካልሆነ የሰብዕና መጉደል እየጨመረ ይመጣል። ይህንን የምንቋቋመው ዝም ብለህ ቄሱ እንደዚህ ነው መነኩሴ እንደዚህ ነው ሰጣሉ ተባሉ የሚለውን ትተህ አፍህን በእምነት ውስጥ አስቀምጠ ልቦና ስጣቸው እያልክ እየተማፀንክ ራስን ለልዑል እግዚአብሔር አምላክ በቅጠቀደሰው ስፍራ ላይ እያሳየ እቤት የመንበርከኪያ የመስገጃ ጸሎት አዘጋጅተህ በርከክ ብለህ ለእግዚአብሔር መናገር ስትጀምር ጭንቀት የለም፣ ዲፕሬሽን የለም፣ ዲፕሬሽን የምትለው ነገር የለም። ብቸኝነትን እንደ አንድ ራሱን መዓት እንደመጣ አድርገህ ከመቁጠር ይልቅ ብቸኝነትህ ከእግዚአብሔር ጋር እንድትነጋገር እንደጠቀመ አድርገህ ስታስብ እግዚአብሔር ኃይሉን ያበዛልሃል። እኔ ብቸኛ ነኝ አትበሉ። ብቸኝነት የለም፣ ከእግዚአብሔር ጋር ከሆናችሁ ብቸኞች አይደላችሁም። ብቸኝነትን የሚያላዝኑ ሰዎች ከዛር ከወቃቢ ከክፉ መንፈስ ጋር ተሳስረው ሲቆዩ እነሱ ሙቱ ሙቱ ይላቸዋል። በብቸኝነት ውስጥ ገደል ግቡ፣ ባህር ግቡ፣ መኪና ውስጥ ግቡ፣ መኪና ውስጥ እየበረራችሁ ሙቱ፣ አደጋን ፈጥራችሁ አጥፉ፣ መርዝ ጠጥታችሁ ከፎቅ ተወርውራችሁ ሙቱ የሚላቸው እነዚህ በጸሎት ውስጥ የተደገፈ የእምነትና የጽድቅ ኃይል ሲያጥር የሚመጣ ቁጣ ነው። እግዚአብሔር ከሁላችን ጋር ይሁን። የሰማነውን በልቦናችን ያሳድርብን። የተቀደሰውን ክቡር ስጋውን ክቡር ደሙን በልተን ጠጥተን የመንግሥቱ ወራሾች እንድንሆን አምላካችን ያብቃን። አሜን። አዳም ወዴት ነህ እያልከኝ በፍቅር ድምፅ ፈለከኝ። አልበሰኛለችው ነጩን ልብስ። እወድሃለሁ ኢየሱስ፣ አከብርሃለሁ ክርስቶስ።